በእግዚአብሔር ለምንሽ ከህይወቴ ውጭ ልን እኔም ከእሷ ጋር ህይወቴ የሚያላይፊ ልቀጥል፣ ከዚህም በኋላ ማለት ነው። እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም ከዚህ በኋላ እሷና አንቺም በምንም አይነት መንገድ። ጋይስ እንኳን ደስ አላችሁ! እንኳን ደስ አላችሁ! እልልልልልልል በሉ ማለት ነው። እንኳን ደስ አለን! እንኳን ደስ አላችሁ! ምን ተፈጠረ መሰላችሁ ዛሬ ማለት ነው። አብርሽ እርሜላን እባክሽን ስለፈጠረሽ አምላክ በእግዚአብሔር ይጄሻለሁ። ከህይወቴ ውስጥ ውጭ አላት ማለት ነው። ውጭ አላት ወይ እግዚአብሔር አያዋርዳችሁ። በህይወታችሁ ውስጥ እግዚአብሔር ከወደዳችሁ እንደ እርሜላ አያዋርዳችሁ ማለት ነው። እርሜላ ዛሬ እንግዲህ ወሽመጧ ነው ቁርጥ ያለው ማለት ነው። ከአሁን በኋላ ሚስቴንም አንድ ነገር አብርሽ፣ ገና ዛሬ ወንድ ሆነ እግዚአብሔርን ወንድ ሆነ ማለት ነው። እስከ ዛሬ ድረስ እየተሽልጠለጠ ነበረው ማለት ነው። እና ቴንኪው በዚህ አጋጣሚ እኛ የምንጮብህ ምንቆጣም ዓይንህን ግለጥ ሩታንክ ለአንተ የምትሆነው ሩታንክ የልጅክ እናትን ተንከባከባ ብለህ ስለሰማን እናመሰግናለን። በዚህ አጋጣሚ ማለት ነው። ግን ደግሞ ዛሬ ዓይንህን በመግለጥ ደግሞ በጣም ደስ ብሎናል። እንኳን ደስ አለ። በዚህ አጋጣሚ ግን የገኒ ትልቅ ሚና አለው ማለት ነው እና በጣም ደስ ብሏል። እባክሽን ኤርሜላ ከዚህም በኋላ ይበቃናል። ቀሪ ዘመኔ ላይፌ ሩታ ጋር መኖር ነው የምፈልገው። ከህይወታችን ውስጥ ውጪ ከአሁን በኋላ በቃሽ ብሏታል ማለት ነው። በጣም አሪፍ አሪፍ አሪፍ የሆነ ውሳኔ ነው አብርሻሁን። ገና የወሰንከው በጣም ደስ የሚል ውሳኔ ነው ማለት ነው። ማንን ሰው እስከዛሬ ድረስ መወሰን ያቃተክ ነገር ነው። ለምን ኤርሜላ ስታይ ወደ ኤርሜላ ነበር የምትቀያየረው፣ ሩታ ስታይ ወደ ሩታ ነበር የምትቀያየረው ማለት ነው። ግን ዛሬ ቋሚ በዚው ካቆምኩ ማለት ነው ወይም ደግሞ በዚው በዚህ ውስጥ አቋም ከጸና፣ በጣም አሪፍ ውሳኔ ነው የወሰንከው። በጣም ማትጸጸትበት ማለት ነው። ለምን ሩታ የልጅክ እናት ነች ማለት ነውና፣ ሄርሜላ ደግሞ እንግዲህ ወሽመጣ ነው። ዛሬ ቁርጥ ያለው ማለት ነውና፣ ፍቅሬን በልቤ ይዤ ልጅን በሆዴ ይዤ ፍቅሬን ብዬ ምናምን የሚዘፈን እንትን ብሏታል ማለት ነው። ገብቶበታል። ብቻ አልገባኝ ሄርሜላ በኋላ እርጉዝ ነኝ ብላ እንዳትመጣ ብቻ ነው የምፈራው ማለት ነው። ለምን በቀድለታ ካያችሁት አልቅልሽልሾኛል፣ አሞኛል ምናምን እያለች ነበር የእርጊዝና እንትን እያስተናገርኩ ነው እያለች ነበር፣ ነገር ስራዋ ማለት ነው። እናም ሄርሜላ አታደርገውም አይባለም ፈጣጣ ነች ማለት ነው። ለምን ሩታን ራሱ መታ፣ እባክሽን ከቻልሽ አብርሽን ልቀቂልኝ እኔ ላድርገው እኔ ልንከባከበው ልጁ ተበሳጭ ምናም ብላ፣ ሆስፒታል፣ ባንቺ ምክንያት ነው ምናም ብዙ ነገር ተናግራለች ሄርሜላ ማለት ነው። ሄርሜላ አትወስድም አትባለም ምናም ልቀቂልኝ፣ እኔ ልንከባከበው ብላለች ማለት ነው። ግን ደግሞ አብሬ ዛሬ የወንድ ልጅ ውሳኔ ነው የወሰነው። እባክሽ ሄርሜላ ከህይወታችን ውስጥ ጡልቅ ብለሽ ውጪ። እኔ ሩታን በጣም ነው የምወዳት የማፈቅራት አንድም ቴክ መንግስት ወደ ሷ እንድትጽፊ እንድታደርጊላት እራሱ አልፈልግም ብሏታል ማለት ነውና፣ ሄርሜላ ይህን ነገር ቆም ብላ አስበዋል። አንተነህ ግን አልጠበቀችውም። ያልጠበቀችው ድብዳ ነው የወረደባት ማለት ነው። አዎ ሄርሜላ አስቦ አውርዶ አስግ አውርዶ አውጥቶ እኛን ደግሞ ወደንሶቹን አክብሮ ስላደረገ አብርሽ ብራቦ ብራቦ ብራቦ አብረሽ ይመትክ ብያለው ያራዳ ርዝ እና ግን ደግሞ አንቺ ማለት ነው። በቃ ውጪ ብሎ ሻል ከቤታቸው ውስጥ ውጪ ማለት ነው። ከአንዴም እኮ ጋይስ ሁለቴ እኮ ነው ሰላም ያለችው መጀመሪያ ሰላም አለችው። እጁን ራሱ እንዲህ እቅፍ ሳያደርጋት አቅፈኝ ብላው ነው መሰለኝ ማለት ነው። ከዛ ደግሞ ድጋሚ ደግሞ አቀፈች፣ ድጋሚ ደግሞ ሶስተኛ ሳመችው ማለት ነው። አልጠበቀችም። ድንገታዊ ድንገት ነው። አብርሽ ራሱ እንለያይ ያላሰበችው ነገር ነው። እንለያይ ያላት ማለት ነው። እና አሁን ደግሞ እንግዲህ ወይንም ያልሆነ ነገር ውሳኔ ራሷን ደግሞ እንዳታጠፋ ፈራሁኝ ጋይስ። ለምን አብርሽን በጣም ነው የምትወደው የርሜላ እንደምናቀው ማለት ነው። እና ሩታ ደግሞ በዚህ ጋር ግን ነገር እየበላች ነበረ። ሩታዬ አይዞሽ፣ ነገር አትብዬ። ያም ሆነ ወይም ሆነ አንቺ ጀግና ሴት ነሽ። ባልሽ ነው በእጅሽ አስገብተሻል ማለት ነው። ሰው የያዘውን ይዞ ያለቅሳል ማለት ነው። ተይ ሩታዬ፣ ጥሩ አደለም። አዎ ጥሩ አደለም ውዴ። ይዘሽ አልቅሽ ማለት ነው። ሌላው ታዩ ማለት ነው እና ያሹን ይዘሽ ማለት ነው። ከዛም በኋላ ማለት ነው ባልሽን ሰብስቢ ማለት ነው። አንቺም ደግሞ ማለት ነው። ሩታ ከአሁን በኋላ አብርሽ ሌላ ቦታ ቢሄድ ማለት ነው። ሩታ ከሌላ ሴት ጋር ብናየው አንቺ ላይ ነው የምንሄደው ማለት ነው። ከአንቺ ምን አትሆነው። አንቺ ነሽ በደንብ ያላሽው አንቺ ነሽ ጉድለት አለ ብለን ነው አንቺን ነው አሁን ከአንቺ ጋር ነው ጦርነቱ የምንከፍተው ማለት ነው። ስለዚህ አንቺን ነው ደግሞ የምንናገረው ማለት ነው። እና ጋይስ የአብርሽና የሩታ ቤተሰቦች እስቲ ላይክ አድርጋችሁ አስደስቱኝ በዛሬ ቀን ማለት ነው። የነሱ ደስታ የተነሳ እኔም ደስ ይበለኝ ማለት ነው። አንድም እኔን እንግዲህ የጎተኮቱኝ ያለው የነሱ መረጃ እያወጣት የነበረው ማለት ነው። የእርሜላ መረጃ ማለት ነው። እና ብዙዎቻችን እንግዲህ የእርሜላ ተናግራናታል። እርሜላን ደግሞ አብርሽ ደግሞ ትክክል ናቸው። ቴንኪዩ ሩታ የልጅነቴ አብሮ አደጌ ጓደኛ ነች ሚስቴ ነች ብሎ እንግዲህ ብዙ ነገር እንትን ብሏል። ኤርሜላ እንግዲህ ከህይወታቸው ውስጥ ለአንዴና ለመጨረሻ ጊዜ አብርሽ አሽቀንጥሮ ወርውሯታል። ጋይስ ይሄን ልነግራችሁ ነው እና ላይክ፣ ሰብስክራይብ፣ ኮመንት ማድረግ እንዳትረሱ። ቤተሰብ አበረታቱኝ። እኔ ገፋ ያደርጉኝ። እኔስ ማን ያለኛለ እናንተ፣ ማንም የለኝም። በሌላ ቪዲዮ ውስጥ መጣ። ቸር ሰንብቱ። ሰላማችሁ ብዝዝት ይበል። አገራችን ሰላም ያደርግ እና ብርሽም ልጆቻቸውን ያሳድግላቸው፣ ይውለዱ ይክበዱ። እኛን ደግሞ